ደግሞ እኮ እንኳን ደስ አለ አዲስ ነገር አላለችው ማለት ነው። እሷ የመሰላት ታውቃላችሁ፣ ማለት ነው በቃ እንደዚህ ከተጣሉ ምናምን ደስ ብሎት ወደ እሷ የሚመጣ መስራት ነው መሰለኝ። ግን እውነተኛ ደግሞ እሱ ስለሚወዳት እንዴት ነው ባንቺ በአንቺ እንደዚህ የኔ እኮ በአንቺ ደስታ መደሰት ነኝ እንጂ እና አንቺና እሱ ስለተጣላችሁ እንዴት ነው ደስ የሚለኝ አላት ማለት ነው። በጣም ነው ያደነኩት። እሷ ግን በጣም ገረመች። እንዴት አድርጋ ነው የምታስበው? እሱ እኮ አሴር ወይኔ እኔ ሀኔች የሆነ አሁን ማለት ነው። ሰላም ውድና የተከበራችሁ የዚህ ቻናል ተከታታዮች፣ እንግዲህ ዛሬም በቀጣዩ ቪዲዮ በኖላዊ ድራማ ትመተናል ማለት ነው። እንግዲህ ኖላዊ ድራማ እውነት ለመናገር እኔ ምርጥ ድራማ ነው ብዬ አስባለሁኝ፣ እናላችኋለሁኝ አንቺ ግን ምን አስባ ነው? ወይኔ ወይኔ ኔማ ማለት ነው። በቀጣይ ክፍል በመጣ ቁጥር በቃ ከአሴር ጋር የሆነ ከአሴር ጋር የሚሆኑ እየመሰለኝ ማለት ነው። ጭራሽ እሷ ለእሱ ማለት ነው አዲስ ነገር እኮ አለ ብላ እንደተጣሉት ነው ሲቀጥል። እኮ እውነት ለመናገር ተጣሉ አይባልም፣ ወይም ደግሞ እሷ እንደምታስበው ያን ያህል እስከመጣላት ደረጃ የሚያዳርስ አይደለም እንዴ። ስታካብድ ነው እንጂ ማለት ነው። እንትናኩ ማለት ነው ካስታወሳችሁ ዱብ ዱብ እንዲያውም እያየሁሽ ነው እኮ ምናምን በፊት ካስታወሳችሁ ማለት ነው፣ ጆሮሽ ጋር ጸጉርሽ ጋር እያለ ታስታወሳችሁ ክፍል ስንት እንደሆነ፣ ና የት አለ ጋ ምናምን በቃ ፋራ ነች እኮ እያለ አባቷ እንዲያውም ማለት ነው፣ ፋራ ነች እኮ ፋራ ይል ነበረ ማለት ነው። እና እናላችኋለሁኝ ውዶች፣ በነገራችን ላይ ማለት ነው ደግሞ በጣም የተመቹኝ ነገር ማለት ነው አሴርና ተምቹ ማለት ነው። አሴር ተምቹ አይደለ ዱብ ዱብ ነው። ምን ተነገረው እኮ ነው። ደስም ደስ ሲለኝ እውነት በጣም ዘና ያደረገኝ እንትን ስለሆነ ዱብ ዱብ በሚለው ምን ተነለው ማለት ነው። እና እውነተኛ ጓደኛ እንደዚህ ነው። በቃ ስትራራቁ፣ ብትኮራረፉ ራሱ ይጨንቃችኋል። በቃ ስድባቸው፣ ቀልዳቸው በቃ ብዙ ነገር ነው የሚያናፍቃችሁ ማለት ነው። እውነተኛ ጓደኛ ስትሆኑ ማለት ነው እና አያቸው አይደለ የእነዚህን ጓደኝነት ማለት ነው። እሱ እዚህ ለብቻ ሆኖ ያስበዋል፣ ያ ደግሞ እዛ ለብቻ ሆኖ ያስበዋል ማለት ነው። ሲቀጥል ደግሞ ማለት ነው ወይኔ ጉድ ይፈላ ሰራተኛ መሆኗን ረሳችሁ እንዴ? እሷን እዚህ ቤት ብታመጥልኝ ምን አለበት ማለት ነው። እና ሳቀችኝ ደግሞ እኮ ማለት ነው። ግን ፈረድባት የለም ያለ ፉንቃ ውስጥ እኮ ገብታለች ይገርማችኋል ማለት ነው። እሱ ግን እውነት ለመናገር ማለት አላቅም እሷስ ምን አስባ ነው እንዴ የዛች ፍቅረኛ እንደሆነ እያወቀች ቁንጭ ጫለችበት ማለት ነው ምን ሆና ነው በሀሳብ ራሱ ጭልጥ ብላ እዛ ነች ሲቀጥለ ሰው ቤት ቁጭ ብላ የሰው ምግብ እየወሰደች ደግሞ ጥፋተኛ ልታደርገው ማለት ነው እና እናቱ ደግሞ ማለት ነው ጥርጣሪ ያለ ነገሩ አያጠራጥርም እንዴ እሷ ምክንያቱም እሷ የምታውቀው ነገር የለማ እኔም በሆን እላለሁ ለምሳሌ አሁን እንደዚህ ምስጢሩን ሳላውቅ እንደዚህ ማለት ያኔ ታውቃለች። ከዚህ በፊትም እኮ እናቷ ምግብ እንደዚህ ዛ ልክ ቁጥጥ ስትል አግኝታታለች ማለት ነው። ግን አክስቴ ነው የምትሶ ምናምን ያለች ማለት ነው። ነገር ግን ለእርግብ ፍቅረኛ እንደሆነ ምናምን አያቁም ማለት ነው እና እና አሁን ደግሞ እሱ እውነቱን ለምን አይናቀ እኔ የገረመኝ ለምንድን ነው እውነቱን የማይናገረው? ይመስለኛል ለእሱ አዝኖላት ነው። በጣም አዛኝ ነው እኮ ማለት ነው ግን እነሱ አሁን ወደ ሌላ ነገር ወደ መጠርጠር ገቡ ማለት ነው። ምክንያቱም ሚስጥሩን ስላልነገራቸው ማለት ነው እንጂ ለምን አይናገርም? እሱ እውነታውን ነገራቸው ገራቸው በቃ። ምክንያቱም እሱ ራሱ ቆጠ ጠየቀችሁ፣ ምን አይነት ግንኙነት ነው ያላችሁ ምናምን ነው። በቃ ወደ ፍቅር ገብቶ እየቀናባት በቃ ይሆናል አይደል? እንዴት ነው ክለስት ስትሆኑ የሆነ ነገር ለምሳሌ በጣም ስትሄደው የሆነ የሆነ ነገር ይቀናል ምናምን ነገራ እና እንደዛ መስሎ እሷ ደግሞ ጠየቀችው ማለት ነው። ስጠየቀው እንደዛ እንዳልሆነ ነገራት። ነገር ግን እሱ ለምን እውነታውን አይናገርም? ሲቀጥል እኔ አሁን እሷ እንደዛ ስላነቃት ምናምን ምናምን ብዙ ነገር አለች። ግን ጥፋቱ የእሷ ነው። አንደኛ ነገር ሰው ቤት ነው ያለችው፣ ሁለተኛ ነገር ደግሞ የእርግብ ፍቅረኛ እንደሆነ ደግሞ በደንብ አድርጋ ታውቃለች። ስለዚህ ጥፋት የእሷ ነው ብዬ ነው የማስበው ማለት ነው። ነገር ግን እውነት እርግብን ረስቶ ከዚች ጋር ይሆናሉ ወይ? አሁን ጥያቄ እየሆነብኛል። ነገር እርግብን ረስቶ ከዚች ጋር ይሆናሉ ወይ ነው ጥያቄ የሆነብኝ ማለት ነው። ሲቀጥል ደግሞ አንቺው ወይ አንቺው፣ አመለጠሽ፣ አመለጠሽ። እውነት እኔ ማለት ነው ድራማ መመጠጥ የሆነ በቃ፣ እሱ እኮ ከልቡ ስለሚወዳት ማለት ነው እንደዛ ራሱ ሲነግራት ማለት ነው። መልካምኞቹ ማለት በቃ ለአደለ አንዳንድ ጊዜ የሆነ የምትወዷቸው ሰዎች ማለት የሆነ ነገር እንትን ሲሉ አንዳንዶቹ ናቸው ለመበቀል የሆነ የሚሮጡት እንጂ አንዳንዶቹ ከልብ የሚወዱ ከሆነ ማለት ለዛች ሴት መልካም ነገር የሚመኙላት ማለት ነው። የሆነ ማለት የሆነ ነገር እንኳን ሲሰሙ በጣም ነው የሚያዝኑት። በቃ የሆነ ከልባቸው የምትወዱ ሰው መልካም ነገር እንዲገጥመው ነው የምትፈልጉት እና እንዴት ነው የምታስብ? ምናምን በቃ ያላ ጀነን ኮስተር ብሎባት ሄደ ማለት ነው። አድነኩት በቃ እንደዚህ ነው ልፍስፍስ ወንድ ምን ምን እንትን አይለምና፣ አድነኩት እንዴት ነው የምታስብ? እኔ ባንቺ ሀዘን ባንቺ እንትን መደሰት ነው እንዴ የሚመስልሽ? ምናም ብሎ ኮስተር ብሎባት ሄደ ማለት ነው። እዛ ፓርት ላይ እኔ በጣም ነው ያስደሰተኝ ማለት ነው። በቃ ለምን እኔ እሷ ቦታ ብሆን ወደዛኛው አልሄድም። የእውነት ይህ እንደሚወደኝ ውስጥ እያወቀ ለምን ወደዛ እሄዳለሁኝ? እና በጣም ነበር ያናደደችኝ ማለት ነው እናላችኋለሁኝ ጋይስ፣ ግን ማለት ነው መጨረሻ ላይ እንደ እውነት መጨረሻ መጨረሻ ላይ ግን በቃ አንድ ላይ ቢሆኑ ሁለቱ በጣም ነው ደስ የሚለኝ ማለት ነው። ግን ደስ የሚለው ነገር ማለት ነው ከአንቾ ጋር እንደዛ ቢሆኑም ከአባቷ ጋር ግን በጣም ፒስ ናቸው እስካሁን ድረስ ማለት ነው። የድራማው ድምቀቶች በጣም ነው የምወዳቸው እውነት ለመናገር ማለት ነው። እና ሲቀጥል መቼ የሚገናኙ ይመስላችኋል? እንግዲህ በቀጣይ በቀጣይ ክፍል ደግሞ ሁለቱ ተገናኝተው እቺ እንትናን እንኳን ታዋት በጣም ነው የምታናደደኝ ማለት ነው። አሁንም ደግሞ የሆነ ነገር አድርጋ እዛው እስር ቤት የምትመሰብስ ይመስለኛል ማለት ነው። አይመስላችሁም እናንተ ማለት ነው። እናራችሁ አለ ሆኑ ጋይስ፣ እንግዲህ አበረታቱ፣ ላይክ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ ቻናሌን። ሲወዳችሁ ቢቀር 50 እንኳን ሙሉልኝ ማለት ነው። ላይቭ አላስገባሽም አለኝ። ከእናንተ የሚወስዱባችሁ ነገር የለም፣ መልካም ቅን ልብ ብቻ ነው ማለት ነውና የሰው ደስታ የሚያስደስታችሁ ደግሞ ሰብስክራይብ አድርጉኝ አበረታቱ፣ እንላችኋለን ወዶች ይ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሆኖልኝ።